ሰላም ሰላም ውድ የቡርቃቲው ቤተሰቦቻችን፣ እንደምን አላችሁ? ሰላም ለሁላችሁ የሚሆን እያላችሁበት እንኳን ወደ ቻናላችን በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮችም ላይክና ሼር ኮሜንት በማድረግ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚውና ወደ ዛሬው መረጃ ስናል ብዙዎች እንደምናውቀው የአርበኛ መሳፍንትን ያው ብዙዎቻችን እናውቀዋለን። በፋኖ አመራር በኩል ግንባር ቀደምና ትልቅ አንጋፋ ስም የሚሰጣቸው በፋኖ መሪዎች ዘንድም ተወዳጅ የሆኑ ሰው እንደሆኑ ይታወቃል። እኒህም የፋኖ አመራር የሆኑት አቶ መሳፍንት ተስፉ ልጃቸው ዛሬ መረሸኑ ታውቋል። ይህም የተፈጠረው የእርስ በርስ ግጭት እንደተነሳና የአካባቢው የነበሩ የፋኖ መሪዎች ጋር አለመስማማት በመፈጠሩ እርስ በርስ እንደተመታቱና ህይወቱ እንዳለፈ የአርበኛ መሳፍንት ልጅ ህይወቱ ማለፉን ተረጋግጧል ማለት ነው። ይህም የአካባቢው የፋኖ መሪ የሆነው ጌትነት መሳፍንት መሸኘቱ እየታወቀው ጽንፈኞቹ በመካከላቸው በተፈጠረ የጥቅም አጀንዳ የእርስ በርስ ተታኩሰው እርሱንም ጨምሮ ማለትም ጌትነት መሳፍንትን ጨምሮ እስካሁን ባለ መረጃ መሰረት ሰባት የፋኖ በሁለቱም በኩል መሞታቸውን የቆሰሉ እንዲሁም መኖራቸውን አስታውቋል ማለት ነው። ይህ የእርስ በርስ ግጭትና እርስ በርስ አለመስማማት በመፈጠሩ በጥቅም ጉዳይ እንደሆነና በዚህም ምክንያት አመራር የነበረው የአቶ መሳፍንት ልጅ ጌትነት መሳፍንት ህይወቱ ማለፉን ተነግሯል። ካለፈው በትግራይ ክልል በተፈጠረው ነገር ካልተማርን በትግራይ ሕዝብ ላይ በተፈጠረው ችግር፣ በደረሰው መከራና ሰቆቃ፣ ረሃብ፣ እንዲሁም ስደት፣ የአካል ማጣትና ምንም የማያውቁ ወጣቶች እየተማገዱ ህይወታቸው ማለፉ አገራችንም ዛሬ ለማትወጣው ጸጸት መግባቷ የክልሉን ነዋሪዎች እንዳልሆነ እንዲሆኑ እንዲሆኑና ወደኋላ የእድገት ደረጃቸው እንዲመለስ ያደረገበት የእርስ በርስ ውድመት የማይረሳ የቅርብ ታሪክ ነው። ፋኖም ከዚህ መማር ካልቻለ እጣፈንታው እንደዛ እንደሚሆን አይቀሬ ነው። ይህም ተከትሎ መንግስት ያቀረበውን የሰላም ጥሪ ተቀብለው እንዲገቡ እየተማጸኑ ይገኛሉ። የመንግስት አካላትም የመንግስት የጸጥታ ኃይሎችም ቢሆን በትዕግስትና በትኩረት እንዲሁም በሰላም መልኩ እጅ እንዲሰጡና መንግስት ባቀረበው ጥሪ መሰረት ተቀብለው እንዲቀላቀሉ የሰላም ጥሪውን እያጠበቁ እየተናገሩ ይገኛል። ይህም ተከትሎ አሻፈረኝ ያለው የፋኖ አመራሮችና የፋኖ አባላት ምከረው ምከረው እምቢኝ ካለ መከራ ይምከረው ተብሏል። እና የፋኖን አባላትና መሪ ነን ባዮች መከራ ሲመክራቸው እያየን ነው። እጅና እግር የሌለው ለማይረባ ትግል እንደ ወጡ ሲቀሩ ማየታችን ቢያሳዝነንም ከመምከር ባለፈ ደጃቸው ድረስ ሄደን በሰላም እንዲገቡ ከመጠየቅ ውጭ ማድረግ የምንችለው የለምና አንጸጸትም፣ ብለዋል የመንግስት አካላት የሆኑ የጸጥታ ኃይሎች። አያይዘውም ደጋግመን የትም ለማያደርስ ጦርነት እንደወጣችሁ አትቅሩ፣ መንግስት የሰጣችሁን እድልም ተጠቀሙ የሰሙ በሰላም አማራጭን የተከተሉ ሲገቡ፣ አሻፈረኝ ብለው የቀሩትን ደግሞ እንዲህ በየጊዜው መሞታቸውን እየሰማ እንገኛለን። አሁንም ቢሆን በጫካ የቀራችሁ ወንድሞች ምክር ስሙ። መንግስት የሰጣችሁን እድልም ተጠቀሙበት። ካፈርኩ አይመስለኝም የምታጡት እንጂ የምታወጡት ለውጥ ድል የለምና ሳይረፍድባችሁ የወጣባችሁን የማህበረሰብ ለመካስ ተመለሱ። ካልሆነ እንዲህ እያየናችሁ ትንጠባጠባላችሁ፣ ታልቃላችሁ ሲሉ የመንግስት የጸጥታ ኃይሎትና ሰላም አስከባሪው የመከላከያ ሰራዊት ሀሳብንና የትዕግስት አዘል መልእክቶችን አስተላልፏል ማለት ነው። ለሀገራችን ሁሌም ሰላም የሚመኘው ለሀገራችን ዘብ የቆሙ የመከላከያ ሰራዊታችን ይህን የትዕግስትና ይህን የምክር ሀሳብ ለፋኖ አባላቶች አቅርቧል ማለት ነው። የመከላከያ ሰራዊታችንም ይህን የሰላም አማራጭና የሰላም ጥሪ ለፋኖ አመራሮችና እንዲሁም አባላት አስተላልፏል ማለት ነው። ይህ የማይሆን ከሆነ ግን የፋኖ የመጨረሻው ተስፋ የሚሆነው የእርስ በርስ እልቂት እና እንዲሁም እርምጃ እየተወሰደባቸው አሻፈረኝ ባሉት ላይም ጥቃት እየተፈጸመ መጨረሻቸው ለማይረባና ረብ ቢስ ለሆነ ሞት መዳረግ እንደሆነም የመከላከያ ሰራዊት አስታውቋል። ማለት ነው። ውድ ተከታታዮቻችን ለዛሬ የነበረን መረጃ ይሄን ይመስላል። እግዚአብሔር ህዝባችን፣ ሀገራችን ሰላም ያደርግልን። መልካም ቆይታ። በሌላ መረጃ እስከንገናኝ ቸርቆዩልኝ